ምርጫ ቢስሰው የራሱን መውጫ እንጂ ያንተን መግቢያ አይሠራልህም። እንዴት ሰንብታሃል ወዳጄ? ሰላም ሰነበትክ? ለካ ሱስ ዓይነቱ ብዙ ነውና አንዳንዱና ቀለል ያለው ሱስ በቡና ያልፍለታል። አንዳንዱ በመጠጥ ይመጣበትና እሱን ካልቀመሰ ቸርኬው እንደ ተጣመመ ጎማ ጆኮ እያስመታ በአደባባይ ያሳጠዋል። አንዳንዱ ያ ሰማይ ጠሬ ምናምንቴ ይጣባውና ሲያናውዘው የእናቱን መቀነትና ቦርሳ ያስጎደፍረዋል። በዚያው የለመደ እጁንም ወደ ሌላ ቦታ ሲሰድ ማረፊያው ከርሸል ሊሆኖ ይቀራል። ሱስ ከባድ ነው ወገኔ፣ ከፈጣሪ ሁሉ ያጣልሃል። በአፍ ከሚገባው ከሚበላው፣ ከሚጠጣው የባሰ ደግሞ ሌላ ከአፍ ወጥቶ በጆሮ የሚገባ መርዝ የሆነ ሱስ አለልህ። የወሬ ሱስ። የእሱን ነገር አያድርስ ብትል ነው የሚሻለን አሁንማ ዘመኑ ተመቸው። የረባ ያልረባውን ሁሉ በስልኩ እየተቀባበለ ባሉ አንግቶ ባሉ ያመሻል። አል ተባል ናስባል አለ አብርሃም ረታ ዓለሙ ነፍሱን ይማረውና፣ በዚህ ዘመን ኖሮ የዚህን ዘመን ያሉና ተባባሉ ወሬና ሉባልታ ነገር ቢያየው ምን ይል ኖረዋል። አሁን አሁን ይህን ነገር እኔ በጣም ይገርመኝም፣ ከልክ አልፎ ያሳስበኝም ይዟል ምንጩ የማይታወቀው የወሬ ዐይነት የላይክና ሸር መጠንን ለማጋበስ የሚፈበረከው የድቡሽት አጀንዳ መዓት። ደግ ነገር አውርተን ውለን እንዳናድር የተረገብን ኮሎም ይመስለው ይህን አልታዘብክም። ጣቴን ወደ ሌላ ቀስሬ ስተረተር አንተም ያው አንዱ ነህ ብለኩም እንዳታረገኝ አደራ። እኔ የወሬ ሱስ የለብኝም፣ ለይ እንጂ የእውቀት ሱስ፣ የመረጃ ሱስ ምናምን እያልክ መከፋፈልንም ተለማመድ። እንደዚያ ለማለት የዳዳህ ማማ ድባቤኔን ወሬ ቀለቡ ሲል ሰምታቸው ከሆነ እንዳትሸወድ። ደግሞ አንተ ሳምንት ሙሉ አንጋጣ ስለመጠብቀኝ ከፌስቡክ አዙሪት ወጥተ ሰውኛ ሐሳቦች ባሉባቸው ጉዳዮች ዙሪያ እንድትከብ እንጂ የወሬ ርዕስ ኖሮኝ እንዳልሆነ ወቅ እትየናፈቁ አዘለም፣ አንጠለጠለም ያው ተሸከመ ነው ብሎ አብ ለብት ሞግተኝም አልሰማህም። እንዲያ ባይሆንማ ከአገሩ ወጥቶ እንደቀረ አገሬ ሰው ከአንተ ጋር ምን ይዤ ስል ሳምንቱ ሙሉ የወሬ ርዕስ ፍለጋ አስቆጥን ባልከረምኩ። ለማንኛውም እነሆ ሳምንቱ ምን ፍጥነት ደጃችን ላይ እንደሚደርስ ሳይታወቀኝ ከች ብሏል። ማማድ ባቢም ሰንበትንና ዳግማዊ ትንሣኤን እንደተለመደው ሩፋኤል ሊያስቀድሱ በሌሊት እንደወጡ አልተመለሱም። እርግጠኛ ሆኜ የምነግርህ በዛሬው ቀን እንደ ሌላው ጊዜ የአራስ ጥየቃ፣ የተቸገረ ጉብኝት፣ የታመመ ጥየቃ ብለው እንደማያረፍዱ ነው። እንዴት አወክ ብትለኝ፣ ግቢው አፍ አውጥቶ ይናገራላ። በሚያረፍዱበት ቀንና በማያረፍዱበት ቀን ራሱ የግቢው ጠረን የተለየ እኮ ነው። አልጋይ ላይ ጋደም ብዬ ጆሮዬን ለድምፅ አፍንጫዬን ለማዕዛ ከፋፍቼ ውጩን ሳዳምጥ የአንጓች ገባ ወጣ፣ የግቢው ጠረን፣ የፈንድሻው ጣጣታ አፍ አውጥቶ እማማ ድባቤ መጡ መጡ ይላል። እንዳልኩትም እማማ ድባቤ ሰዓታቸውን ጠብቀው የግቢውን በር መክፈት ሲጀምሩ ፈጠን ብዬ ካልጋይ ተነስቼ ወደ ውጭ በመውጣት በረንዳይ ላይ ሆኜ የጠበቅኳቸው ከሳቸው ቀድሞ የገባው መቋሚያቸው ነበር። ገና ገባ ብለው የግቢውን በር እየዘጉ ሳለ አይተውኝ ኖሮ ወሬ የቀለቡ እንደ ገመትኩ ደግነቅታአላ ሲሉኝ፣ ምን አሉም፣ አማድባቤ አልኳቸው። እንዴት ሰንብተሃል ደህና ከረምክ? አለሁልዎት፣ እርሶስ እንዴት ከረሙ? ቸሩ መድኃኔዓለም ክብሩ ይስፋ፣ ጸጋው አይጓደል። አለሁለት አለሁለት ምን ይሳ ነውና፣ ግን ምን ሆኖ ነው ከሰላምታ በፊት ጠቅ ያደረጉኝ? ማማ ድባቤ፣ ምኑ ነው ጠቅ ያደረኩህ? ምን ላይ ተሰማ? እንደገመጥኩት ደግ ነቅተሃል ሲሉ ያልሰማሁት መስሎት ነው። ታዲያ የሰማህ እንደሆነ ይሄ ምኑ ነው ጠቅ ያደረገህ? ከእግዜሩ ሰላምታ ካስቀደሙት ጠቅ መሆኑ ይጠፋኛል? ሎሎም ማማ ድባቤ ኧረ ተመስገን ነው። ይህን ሰሞን ነገር ይገባ ይዟል። በተለይማ በተለይ ምንው አንተ ልጅ፣ አንተ ልጅ፣ ዛሬ ቀኑ ስንት ነው? ገብርኤልም አይደል? አዎ እኮ ኪስህ በበረኪና እንደታጠበ ነጭ ጨርቅ ወለል ሲልልህ ቅዳሜን በጊዜ ቤትህ ገብተ ከልተው ውትልና እህዷን ንቅት ትትላታለህ ነው ብለው እና አይደለም በለኛ ይሁንሎት። ለማንኛውም እንኳን ለዳግማዊ ትንሣኤ አደረሰ። አሜን። እንኳን አብሮ አደረሰን። ምን ነው ያስቃል እንዲህ ወዲህ ነው። ይቺ ተንከሲስ በሳቅ ልገል ነኝ ሰው በቃ፣ እንደው ከነገር ፈተላ ሌላ ስራም የለው ልበል ወይ ውድ ይገርማል። እኮ ልጄ ምን ሰምተው ነው ምን ገጥሞት? ኧረ ተወኝ። ያችን ተንከሲስ ታውቃት የለ ዙሪያሽን? አዎ እኒያ ቀጭን ረጅሞ ረጅሟ ሴት እዩ አይደሉም? ነገር ፈተና እኮ ነው። እንዲህ ዕድሜ ዘመኗን ቂጤላቱት የላታ ስሎ ያስቀራት ይቺ ወስፌ። እንደሱ ይባላሉ እንዴ? እና ካወካት እንደሱ መባል ቢያንሳት እንጂ ይበዛባታል። ጥሩ ቀራጭ የጻፋት አንድ ቁጥር በላት እኮ ልጄ፣ ከመርዘኗ መቅጠኗ ጉድ እኮ ናት። እና ምን ብሎወት ነው ቡና ላይ ሻልህም። አልገባም። ይግቡ እንጂ እርስዎ እኮ ነው የጀመሩት። ማማደባቤ እና በቁሜ ልታስጨርሰኝ ነው? ሌቱን ቆሜ ማስቀደስ ያንሶኝ ደግሞ ለአንተ ወሬስ ውስጥ ገተራ ማረህ አረን ያላልኩ እንግዲህ አዊ ሰለጠንክባና ሰዓትህን ለካናና እንጂ። እሺ ማማድባቤ እርስ ሚግቡ ልብስ ሆኔ ቀይሩ። ደግሞ የዛሬው ልብስ ልዩ ነው በጣም አምሮብሆታል። ምኑ ነው ልዩ ያለብህ? ስለብሳ የኖርኩት እኮ ነው ይሄ። ቢሆንም እንዲህ ዝም ብለህ ላድንቅሽ፣ ላስደስትሽ አትለኝም እና ይህስ ቢሆን መቻን ሰትና እንግዲያው ተርቀም ቀም አድርገህና ይህንን ማ ማንጠላ ብለህ ምኑን በደረቁ መላጫህን ሳምታል አሉኝና፣ ዞር ብለው እንኳን ሳያዩኝ ገንደስ ገንደስ እያሉ መቋሚያቸውን በር ላይ ደገፍ አድርገውት ወደ ቤት ገቡ። እኔም እንዳሉት ልብስ ቀይረው ሳሎን የሚቀመጡበትን ሰዓት አስልቼ በራቸውን ላመል ኳኳ ሳረክ ገባ ዘላይ አሉኝ። ሰንበት ሰንበት በዚያ ላይ ዳግማዊ ትንሣኤ ነውና ሳሎኑ ልዩ ሆኗል። ቄጠማው ጋር አብሮ ጣል ጣል ያለው አሪቲና ሽኩቲ በመልካም መዓዛው ቀድሞ ይቀበላል። ድፎ ዳቦው ወደ ሩቅ ዘመን ትዝታ ጎትቶ ይወስዳል። ፈንድሻው በጠርሙዝ በጠርሙዝ ወረቀት አናቱ ላይ ጠምጥሞ የተሾመው ፊልተር ጠላና ጠጅ አጠገቡ ውሃ የመሰለው የውስኪ ጠርሙዝ ውስጥ የተሞሸረ የሀገር ተወላጅ ተመስጬ ቤቱን ስቃኝ አንተ ምነው ግብር ገማች ይመስል ቤቴን ባን ለካውሳ በዳና ነው ሲሉኝ፣ ፋሲካ እኮ ነው የሚመስለው ማ አድባቤ አልኳቸው። እናውና ዳግማዊ ትንሣኤ ማለት እኮ ያው ዳግማዊ ፋሲካ ማለት ነው። እስቲ ቁጭ በላት ታዲያ እሺ እና ቡናው እስኪ ደርስ ድረስ ምን ይሆንልህ? ፊልተሩ ወይስ ጠጁ ነው ካቲ ትሻልሃለች? አ እሱ ይቅርብኝ፣ ማማድ ባቢ ጠላው ይሻለኛል። ይሻልሃል፣ እንኳን በጠዋቱ በባዶ ወድና አጅሪት በልተማ ትችላት። ሰምተሃል አይደል ዘፈኑን? የምኑን ዘፈን? የቁንዴን ሸጋው ካቲካላ የአገር ተወላጅ በንብርክ ኪያስኬዳል እንደ መንፈቅ ልጅ በንብርክ ኪያስኬዳል እንደ መንፈቅ ልጅ መባሉን ሲባል ሰማለሁ። እዚህ ጠላፊ ሰፈር ሄደ ሸራፋ ሰው ያገኘህ እንደሆነ ምን ሆነ ነው እብለህ ጠይቀው። ካልደበቀ የአብዛኛው የካቲ ሽልማት ነው። እኔ እንኳን ብዙም አልደፍራት፣ ያውቃሉ አይደለም። አማድ ባቤ ባትደፍራት ነው የሚሻልህ አለ። እዚያች ተንከሲስ በሳቅ ልታፈርሰኝ እንደነበረው። አንተም መሳቂያ ሆነ ነው የምትቀረው። ምን ብላሁት ነው? አረ የስፋ ነገር ዴታርጌ እንደሱ አድርጌ እነግርሃለሁ። ብቻ እዚህ ጠላፊ ሰፈር ሁለት የሰፈር ጎረምሶች ያቺን ነገር ይቀማምሱልህና ቡጢ ተያይዘው ሲናረቱ አንዱ ስታየው እኮ በአይን ኮሳሳ ነው የሚመስለው። የኛውን ገዘፍ የሚለውን ሀየበል ሲለው ጥርሱን አስክሞታል። በቦክስ እኔ እንጃ፣ በቦክስም በዘነዘና እኔ ምኑ አውቄልህ፣ ይሄን አልነገረችኝም። ብቻ ይካሰሱልህና ጣቢያ ለጣቢያ ሲጓተቱ፣ የሰፈር ሽማግሌዎች ሰምተው ይሄ ድንገቴ ነው ለምን ይካበዳል፣ እንሸምግላቸው ይባባሉና ሽምግልና ይቀመጡልሃል አሉ እሺ ያው ጉዳቱ የፊት ጥርሱ ሁለቱ ረግፎ ፊት ለፊት የሚታይ ነበርና፣ ሽማግሌዎቹ ጣልቃ ገብተው ነገር ሳያበዝብልህ ጥርስ አውላቂውን አንተ ስማ አጥፍተሃል፣ ነገሩን ከማንዛዛት ባጭሩ ቋጨው፣ የሰፈርህ ልጅ ነው፣ ወንድምህ ነው፣ አሳክመው ጥርሱንም አስተክልለት ሲሉት፣ እሱ ምንም ሳያንገራግር ጥፋቱን አምኖ ከመቀመጫው ተነስቶ በአክብሮት እሺ እንዳላችሁኝ ያደርጋለሁ፣ አሳክመዋለሁ ጥርሱንም አስተክላለሁ፣ ከፈለገም ገንዘቡን እሰጠዋለሁ። ማለት እሺ። ሽማግሌዎቹም ደስ አላቸውና ተባረክ፣ ይሄ ድንገት ግጭት እንጂ በርስት አትገናኙ በጉልት እንዲቀለል አድርጎ ነው መፍታት አሉና ጎጁም መርቀው ወደ ተጎጁ ዞር ብለው ያለውን ሰምተሃል አደል አሉት፣ አሉ። አዎ ሰምቻለሁ። እሺ አንተሳ ምን ትላለህ? እሱ አሳክመዋለሁ ጥርሱንም ማስተክለዋለሁ ከፈለገም ገንዘቡን እሰጠዋለሁ ብሏል፣ ሲሉት መንቤል ጥሩ ነው አልፈልግም እንዳይል ብቻ ወ አልፈልግም አልፈልግም ቢልህ ይሄ ምን ወግ ይሆን ነበር ልጄ። እና ታዲያ ምን አለ ማማ ድባቤ ይህን ነው ይህችን ጨዋታማ ከራሳ ካራሳ ከዛ ከተንገሲት ብትሰማል ነበር እንጂ እንዴት እኮ እንዳሰማመረቻት ብትሰማል ልጄ። በእውነት ምን ብላ እሷ ምን ትላለች? ሰውየው ነው እንጂ ተጓጆ እኮ ምን አለ? እሱም እሱማ ፈገግ ይልልህና፣ በወላቀው ምን የሚያስቅ ነገር አለና ጥርስ አስተክላለሁ ገንዘቡን ወዲህ በልበሉት አለላ በእውነት ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ! አይሰማ ነገር እኮ የለም ልጄ። እንዲያው ሰው ስራ ትቶ ነገር ሲፈትል ሲያደቅ ሲያረቅ ቁላድራል፣ እንጂ ምን የሚያስቅ ነገር አለና ጥርት ሳስተክላለሁ አለ። ደግሞ ይሄ መሰለህ እንዲህ አሳቀኝ። እሷ ናት እንጂ እውነቱን ነው ምን ሊበላበት ነው ጥርስ የሚያስተክለው ብላርፍ እውነትም ተንከሲስ ናቸውና ማማድባዊ ጊዜ እኮ ነው ልዬ ሰው እንዲህ የሚያደርገው ደግሞ በዚህ ብትትንስ አንድ ነገር አልነበር ከሩፍ ኃይል ጀመረች እንዳሁ እንዲሁ መንገድ ለመንገድ ሰው ጉድ ስኪል በሳቅ ስታነፍረ መጣች እንጂ ደሞኮሳ ትስቅ መስሎሃል ጠቅ ታደርግና በነጠላው አፋን ትሸፍንልሃለች እንጂ የአንዱን ስቀንስ ሳንጨርስ አንዱን እየጨመረች ስታነፍረን የሚገርሙ ሴትዮ ናቸው። የምትገርም ብቻ የምትደንቅ አንፍርናት እንጂ ደግሞ ታቆም መስሎሃል ቀጠለችልህ እንጂ ጆክ ነው። እንደሚያወሩት እሷ ልጄ ትንሽ ጫፍ ከሰጥሃት ቀባብታና ሳምራ እውነቱ ሁሉ ተረት ታደርገዋለች። ቀጠለችልህና ደግሞ እኛ ኮ ገና እየሳቅን ነው መቻረፍንና አንድ ሙስሊም ነጋዴ ሰውዬ ብላ ጀመረችልሃ እንላታለን። ልጃቸው ምክር የማይሰማት ሆኑ፣ አስቸግሯቸው ቢመክሩት ቢዘክሩ ሲያቅታቸው የመጨረሻውን ቁርጥ ውሳኔ ሊያደርጉበት ሽማግሌ ሰበሰቡና አለቻ መሯቸው እኮ ነው። በቃኝ፣ በእናንተ ፊት ቁርጡን ልንገራችሁ። ይሄ ከንቱ እዚህ ወረቀት ላይ ካልፈረመ ከዚህ በኋላ ከኔ ሰባሪያ ሳንቲም አያገኝም። ብለው ወረቀቱ ወደ ሽማግሌው ገፋ ሲያረጉ ለልጁም አንገቱን ሰገግ አድርጎ ቢመለከት ወረቀቱ ላይ አንደኛ ጫት መቃም ማቆም፣ ሁለተኛ ሲጋራ ማጨስ ማቆም፣ ሦስተኛ መጠጥ ማቆም፣ አራተኛ ሰላት ሳያስታጉል በሰዓቱ መስገድ የሚለውን ያነብልህና ወደ አባቱ ዞሮ ምን ቢላቸው ጥሩ ነው? ምን አላቸው? ኧረ ተው አባባ እነዚህን ሁሉ ከተውኩማ አንተን ምን አለማመጠኝ አላህም እኮ ይሰጠኛ አላላቸው። አትለንም አይኔ አይኔ ይህች ተንቀሴች ብለኛ ብለው ራሳቸው ማማድባቤ እንደ አዲስ በሳቅ ፍርስ ሲሉ እኔም ተቀላቀልኳቸው። አንዳንዱ ነገር ቀልድ መስሎ እንደ ቀልድ ቢቀርብም በውስጡ ግን አንዳች ቁም ነገር አያጣውምና ማማ ድባቤ ያሉትን ነገር አመላልሼ ሳስበው ሁሉንም ነገር በስልትና በዘዴ በመልካም አያያዝና አስተዳደር ካልያዝከው ከማረቂያነት ይልቅ ወደ አፈንጋጭነት ሊወስድ ይችላልና ጥንቃቄ ማድረግ ያስፈልጋል የሚል መልእክት ዘግኘበታለሁ። ወዳጄ፣ ለማንኛውም ሆነ በማንኛውም ሁኔታ አሳሪ ህግ አታብዛ፣ እስኪጎብጥም አትጫነው፣ እስኪመራውም እስኪያምፅም አትምከረው። ሁሉንም በልክ ካላደረግከው እምቢ ይላል። እምቢ ያለን መመለሻ መንገዱ ከባድ፣ ዋጋውም ውድ ነው። ይህንን አስቀድም አስበው። ሕግም ስታወጣለት፣ መተዳደሪያም ስትሰጠው፣ ፍላጎትህንም ስትጭንበት፣ እንዲሸከመው እንዲቀበለው እንጂ ምርጫ ቢስ ሆኖ እንዲገባበት አታድርግ። ምርጫ ቢስ ሆኖ የገባ ሰው የራሱን መውጫ እንጂ ያንተም መንገድ አይሠራልህምና የሚል ሐሳብ ያለው ሆኖ ተሰምቶኛል። አንተስ እንዴት ተሰምቶ ይሆን? በተረፈ በል ቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ ሰፈር